አሁን ያንተን ቁስል ማለት ነው ስትወድቅ ያየው ሰው ነው እኔ የሚነካብህ። ሌላው ቁስል መሆኑን ያቅም። እኔ መውደቄን የሚያቀው መቆሜን የሚያቅሰው፣ መሰበርህን የሚያቀው መጀመሪያ ላይ ሙሉ ሰው መሆንህን የሚያቅሰው ነው። ሰራቹ በህይወት ጉዞ ላይ መቼም ቢሆን በላብ ለማደር ጥረት አድርግ። የሰው ሸክም እንዳትሆን የሰጠ ይንቅሃል። አላህ ካዘነላቸው ውስጥ ተቀባይ ስትሆን የበታሽ ትሆናለህ። አላህም በጣም የሚወደው ሪዝቅ ማለት ባሪያው ከላቡ የሚመገበው ነው። የቆሸሹ እጆች የነጹ ሪዝቅ መገለጫ ናቸው። ነአደራህን በሕይወት ጉዞ ላይ የማንም ሸክም እንዳትሆን ተነሳሽ ሁን፣ ስራ፣ ተንቀሳቀስ። ሚላክል ብር ካለ እሱን ወደ ስራ ለውጠው። ነገ ይሄ ጉዳይ ላይ ይቀጥል ይችላል። ነገ ሁሌ የሚሰጥ ሰው ሊሰለችህ ይችላል። በህይወት ጉዞህ ላይ ሰጭ እንጂ ተቀባይ ላለመሆን ጥረት አድርግ። ምድር ላይ አጋዥ ረጅ እንጂ የምድር ሸክም እንዳትሆን። ና አናት ላይ ሽጉጥ ደቅኝ በስድስት ወር ውስጥ የስልሳ ሚሊዮን ብር ቢዝነስ ካልመሰረተ አፈነዳታለሁ ብል አሁን ጊዜ እንደምትጠቀም አትጠቀምም። አሁን እንደምትቀልደው አትቀልድም። አሁን ጸሎት እንደምታደርገው አታደርገም። ኮምፕሊትሊ፣ ሁሉ ነገር ይቀየራል። ማታነቦን ታነባለ፣ ማትበደሮን ትበደራለ። ማድረግ ያለብን ነገር እናትን የእውነት ከወደድካት ታደርጋለ። ሰው ፈጣሪን ወደ ዓላማዬ ሳስገባ ወንድሜ ኃይሉ አያረቀም ስትወርቀ ራሱ ይጠማል ከፈጣሪ ጋር። ስትታምም ራሱ ይጠማል ከፈጣሪ ጋር። ስትከሰር ራሱ ይጠማል ከፈጣሪ ጋር። እንኳን ስኬታማ በሆነ በእርግጥ ዓለም ላይ አንድ ስኬት ነው ያለ ያ ስኬት ከፈጣሪ ጋር። ለምሳሌ ላንተ ዛሬ መቶ ሚሊዮን ብር ብሰጥህ ምን ይሰማሃል? ደስ ይላል፣ ደስ ይላል። በጣም ነው የምትቦርቀው ምናምን ነገር አለ። ግን አንድ ከዚህ ጋር ተያይዞ የሚመጣ ነገር አለ። ነገን አትኖርም። ያን መቶ ሚሊዮን ብር ዛሬን ብቻ ነው ማጣጣም የምትችለው። ብልህ፣ እሺ ትላለህ፣ ትቀበላለህ። ያንን ኤግዛክትሊ አትቀበሉም። ለምን ተስፋ ወይ ደግሞ ነገን መንቃትህ ከመቶ ሚሊዮን ብር በላይ ነው ማለት ነው። ወቅቶች ያልፋሉ፣ ነገር ግን አንተ ኤግዚስት አድርገህ ያ ቦታ እንደምትደርስ ተስፋ የሚባል ነገር አለ። ተስፋ የሚለው ነገር ባይኖር ኖሮ ማንም ሰው አይሰራም። ማንም ሰው የሚያስበው ነገር ምናም ዜሮ ነው የሚሆነው። ከሰዎች ጋር ያለን ግንኙነት ጥቅም ላይ የተመሰረተ ከሆነ የሆነ ጊዜ ያበቃ ሰውነት። ከምንም ነገር በላጭ የሰው ልጅ ሰው ያስፈልገዋል ለኛ ሰው መድኃኒታችን፣ ለኛ ሰው መርዛችን፣ ሁለት አይነት ማንነት ያለው ሰው። ነገር ግን በቻልነው መጠን እኛ እውነተኞች ሆነን ጥሮዎች ሆነን የሰዎችን ተፈጥሯዊ ማንነት በሚገባው መንገድ ተረድተን አካሄዳችንን እሾህ ያለበትን ቦታ ተጠንቅቀን እሾውን ማለፍ ከቻለን ከሰዎች ጋር ሰላማዊ የሆነ ሕይወት እንኖራለን። ቢ ቶሎራንት ዊዝ ኦደርስ አንድ ቢ ስትሪክት ዊዝ ዮርሴልፍ ይባላል። ከሌሎች ጋር በመቻቻል ኖር፣ በራስህ ላይ ግን ጠንካራ ሆን ይላል። ምን ማለት ነው? በራስህ ላይ ጠንካራ፣ አንተ የማይገቡ የሆኑ ስነ ምግባሮችን፣ ስብዕናዎች መላበስ አይጠለቅም፣ ቆሻሻ ማንኛውም ፈተና እዚህ ምድር ላይ የምላቸው ማንኛውም ፈተና ከሰው ልጅ ውስጣዊ ፖቴንሻል ጉልበት በታች ነው። እደግመዋለሁ፣ ማንኛውም የምድራችን ፈተና ከሰው ልጅ ውስጣዊ ጉልበት ከሰው ልጅ ውስጣዊ ጥንካሬና ኃይል በታች ነው። we have the hidden potential power ውስጥ የተደበቀ ኃይል አለን። ፈተና ሲመጣ ያ የተደበቀውን ኃይል ገልጦ ያሳያል። ፈተናን አትፍራ። ምንም ፈተና ነገን ፈርተው ዛሬ የሚረበሹ ሰዎች አሉ። ኖ ኖ ትክክለኛውን አስተሳሰብ ስለ ሕይወት ሊኖር ይገባል። እኔ እንደ ሃይማኖት ሰው ብቻ አይደለም ማለት የእምነትም ጉዳይ ብቻ አይደለም፣ ነገር ሕይወትን ስትኖር እኔ ሰው ምን ይላል መሰለኝ፣ ጥሩ ሰው ስለነበርኩኝ ለምንድን ነው የተሰበርኩት? ይላል ጥሩ ኮምቱኑ ለራስ ነው። you are not giving God a credit እግዚአብሔር ጥሩ ሰው ነበርኩ ለእኔ አሁን ይሄ ይገባል ይላል ሰው እንዴ! you good for yourself እግዚአብሔር የምታበድረው ጥሩ ነገር የለም። ለራስ ነው ጥሩ። ስለዚህ ለራስ ጥሩ ከሆንኩ ደግሞ ራስ ያን ጥሩ ራስ ላይ መደገፍ ትጀምራለች። ራስ ላይ ስትደገፍ ራስን አትልም። ምክንያቱም we created selfish ሰው ራሱን እንዲወድ ተደርጎ

ያንተን መኖር ዋጋ ከማይሰጡ ሰዎች መካከል እንደሆንክ ከተሰማ ትታቸው ሁሉት የወንድ ልጅ ትልቅ ኃይሉ ምን እንደሆን ታውቃለህ? ስሜቱን ማቆጣጠር ነው። ወንድ ልጅ ስሜቱን ከተቆጣጠረ እመነኝ፣ በዙሪያ ያለውን ነገር ሁሉ መግዛት ይችላል። የሴት ልጅ ትልቁ ጉልበቷ ዝምታዋ ነው። ሳይለንስ ኢዝ ኤ ውመንስ ግሬተስት ፓወር ነው። ሴት ልጅ ዝም ስትል በቃ በዙሪያው ያለውን ኢንቫይሮንመንት በሙሉ ነው የምትቆጣጠረው። ለምን የሴት ልጅ ዝምታ በጣም እያስተዋልኩ ነው። ቆዳህን አለፌ እያየውህ ነው፣ በዝምታይ ውስጥ ኤክስሬ እያደረግኩህ ነው፣ በዝምታይ ውስጥ እየዳኘውህ ነው። የተናገርኩ ቀን ቤቱ ነው የሚንቀጠቀጠው። ስናገር ጆሮ ትሰጠኛለህ፣ ስናገር ስሜቶች ሁሉ ይገዙልኛል።